ልባት ሊሰጠው የሚገባ ጉዳይ ነው። ነፍሴ በእጁ በሆነችው ጌታ የስምላለሁ። ወላ ለአዚም ያለ ገንዘብ ክርስትና እምነት የማይወክሉት ትንንሽ አክቲቪስቶች ማን ነው እያበጠበጠ ያለ? ኩፍያ ነኝ ብሎ ያመነ ደግሞ አንዳንድ ዲኖ ያልገባው ወጣትንም ተመለክ የሆከትና የብጥብጥ ጥሪ። ልብበሉ እናንተ ወጣቶች፣ እነዚህ ሰዎች ቢሳካላቸው የሚጀምሩት በእናንተ። እንዴት ሙፍቲን እንኳን ሞቱ ይላሉ ተብየው ኦመር ገነቴ በመሞቱም እኔ ሀቂቃ ደስተኛ ነኝ። ከእናንተ ነው የሚጀምሩት፣ እናንተን ነው የሚገሉት እያለ በየትኛውም ካልኩሌሽን ቤዜ ገንዘብ አይደለም ኤክስፔሪያንስ ነው። አሰላሙ አለይኩም ወረሕመቱላሂ ወባረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንደምንከረማችሁ፣ ዛሬም በአላሁ ሱብሐንሁ ወተዓላ ፍቃድ እንደተለመደው በአዲስ ቪዲዮ መተናል። የተወሰኑ ጉዳዮችን እናነሳለን። ዛሬም በአላህ ፍቃድ ይህን ቪዲዮ እስከ መጨረሻው ድረስ አይታችሁ መጨረሻ ላይ ይህን ቪዲዮ ለሚመለከተው አቃል በአጠቃላይ ሼር አድርጉ። ባረከላሁ ፊኩም። ይህን ቪዲዮ አይታችሁታል ብዬ አስባለሁ። ካላያችሁም ላሳያችሁና የሆኑ ነገራቶችን አጋራችኋለሁ። ተመልከቱ። አሁንም አና ለባብስም የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባት ሊሰጠው የሚገባ ጉዳይ ነው። ይናና ለባብስ በነገራችን ላይ ይሄ ጥባ ሌተስት የሆነ ጥባ ነው። በቃ በጣም የሚገርመው ነገር የሆነ ነገር ሲከሰት ስለዛ ነገር ነው ጥባው የሚሆነው። በሳምንቱ ሰበር ዜና በሉት የምናለባብሰው ጉዳይ አይደለም። ያ ቀብር ከዚያ ከተቀበረበት ቦታ ላይ ወጥቶ ሙስሊሞች መቃብር መቀበር አለበት አይነት ነገር ነው ያነሳው። ይሄ ቀብር ከዛ የሚወጣው ትውልድ እንዳይበላሽ ነው። ማለት ትውልድ የማይበላሽበት ምክንያት ደግሞ ያው እንደምናውቀው ሽርክ ሊሰራበት ይችላል ብለው ወደፊት ስለተነበዩ ነው። ከዚህ በፊት በሰራው ቪዲዮ ነገር ያቸዋለሁ። እንግዲህ ሰው ልጅ ሄዶ ቀብሩን ሊያመልከው ከፈለገ ወይም ደግሞ ሊያሻርክበት ከፈለገ የሙስሊሞች መቃብር ሊርቀው ነው ወይ የሚለውን ጥያቄ ሁላችሁም አስምሩበት እና ያዙት። እዚህ በዚህ ጉዳይ ላይ ሀሰንታጆ የጻፈውን ጽሁፍ ለአንብብላችሁና ከዚያ በኋላ ደግሞ ሌሎች ቪዲዮዎችን እናያለን። እዚህ ጋ የሀሰንታጆን ጽሁፍ የማመጣላችሁ ለምንድን ነው? ረጅም ሰዓት አይታችሁ ከሆነ በጥባ እራሱ ሲባል ነበረ። አሰንታጁ ጠብ ሊያስነሳ ነው ጠብ አነሳሽ አበጣባጭ ነው ሲባል ነበርና እሱ ያነሳ ጽሁፍ ላይ ደግሞ ያችን ኤክስፕረስ የሚያደርግ ነገር ስላለ ነው ፌስቡክ ላይ ራሱ ኮሜንቶች ላይ የተለያዩ ቦታዎች ላይ ምን ሲሉ ነበረ አሰንታጁ ሙስሊሙን ከሙስሊሙ ጋር ሊያበጣብጥ ታርጌት ይዞ እየተንቀሳቀሰ ያለው የሚል ብዙ አይነት ቪዲዮ ከተቃራኒ ወይም ደግሞ ከነዚህ ሰዎች አሁን ስክሪን ከዚህ ወጥቶ ከሌላ ቦታ ይቀበር ከሚሉ ሰዎች የሰማነው ወሬ ነበረ። እና ከዛ ጋር ተያይዞ ለነገራቸው የምፈልገው ነገር ስላለ ነው። ጽሁፎንም ማነብላችሁ ማለት ነው። እናንብቦ፣ የሙፍቲ የመቃብር ስፍራ ትክክል ስላልሆነ መጅሊስ ከቤተሰብ ጋር ተነጋግሮ አንድ ነገር ማድረግ አለበት፣ ካልሆነ ትውልድ ሲበከል ዝም አንልም። አጽማቸውን አውጥታችሁ ወደ ሌላ ስፍራ ካልወሰዳችሁ እንበጠብጣለን ነው መልእክቱ። ኃላፊነት የጎደለው ሀሳብ፣ የሁከትና የብጥብጥ ጥሪ፣ የሰብአዊና ሕገ መንግስታዊ መብት ጥሰት። በማስተዋልና በአደብ ያልታሹ እንዲህ አይነት መልእክቶች የመስጂድ ሚንበሮችን አይመጡም። ብዙ መዘዞችን ማምጣታቸው አይቀሬ ነው እያለ ጽሁፍ ይቀጥላል እኔ ከዚህ ጋር ላያይዝላችሁ የፈለግኩት ምንድነው ብዙ ቦታ ላይ አይታችሁ ከሆነ አምና ላይ ስፔሻሊ ብጥብጥ ሊያስነሳ ሙስሊሞችን ከሙስሊሙ ጋር ሊያጋጭ ምናምን እየተባለ ብዙ ሲሰቀስ ነበር ይህን ቪዲዮ ግን አይታችሁታል አለ ምን እንደሚል አጽማቸው ከዛ ወጥቶ ማን ነው እያበጠበጠ ያለው ሙስሊሙ እንዲጨፋጨፍ እንዲደባደብ እያደረገ ያለው ማን ነው ሚንበር ላይ ተቀምጫለሁ ብሎ እያሟሟቀ ያለው አካል ነው ወይስ ደግሞ ሙፍቲን በተናዘዙ ቦታ የቀበረው ነው ይህንን ጥያቄ እንግዲህ ለእሱና ለመሰሎቹ እንተወውና ወደ ቀጣይ ቪዲዮ ንለፍ። እዚሁ ኹጥባ ላይ ያላት አንድ ነገር አለች፣ እሷንም ዝም ብለን ማለፍ የለብንም። ላሳያችሁ የክርስትና እምነት የማይወክሉት ትንንሽ አክቲቪስቶች ብቅጥልም ብለው እገሌ ሱፊ፣ እገሌ ዋሃቢ ውሃቢ ማለት እንዲህ ነው ብለው ሊያባዱኑን ሲሞክሩ በትዝብት ተመለከትናቸው። የእነሱን ድምፀት ደግሞ ይዞ ያስተጋባ ሱፊያኔ ብሎ ያመነ ደግሞ አንዳንድ ዲኖ ያልገባው ወጣትንም ተመለከትን። መጀመሪያ ላይ እንደምትመለከታችሁት የክርስቲያን ወገኖች ዋሀቢዮችን ሙፍቲን እንኳን ይሙቱ እያሉ ሲናገሩ የነበሩትን ሰዎች ዋሀቢዮች እንዲህ ናቸው። ሰው ሲሞት ይደሰታሉ ማለት ነው፣ እንዲሞቱላቸው የሚፈልጉ ሰዎች ብዙ አሉ ማለት ነው ብለው የክርስቲያን ወገኖቻችን የሰሩትን ቪዲዮ አወገዘ። ሁለተኛ ላይ ደግሞ ሱፊዎች ዋሃቢዎች እንዴት ሙፍቲን እንኳን ሞቱ ይላሉ፣ እንዴት እንዲህ ይላሉ ብለን የሰራነውን ቪዲዮ አወገዘ ማለት ነው። እኛ የሰራነውን ነው። እኛ የሰራነው ምን አይነት ቪዲዮ ይዘን ነው፣ አሳያችኋለሁ። ቀጣይ ግን እሱ አሁን ምንድን ነው የሚዚህ ጋር የሚያደርገው ልብ በሉ። እናንተ ወጣቶች እነዚህ ሰዎች ቢሳካላቸው የሚጀምሩት በእናንተ የሰሜኑ ጦርነት ጊዜ የአያችሁት ከዚህ በኋላ ወዴት ነው የሚገባው? ማለት ነው ሰውን ለጦርነት የማነሳሳት ጉዳይ ላይ ነው የሚገባው። ከእናንተ ነው የሚጀምሩት፣ እናንተን ነው የሚገሉት እያለ ማላኮስ ነው ማለት ነው። ግን ግን እነዚያን ሙፍቲን እሱ ወዳቸዋለሁ እያለ እያሽቃበጠ ነው አይደለ። እንኳን ሞቱ እያሉ በዚህ መልኩ የተናገሩትን ሰዎች ግን አንድ ነገር አልተናገረም። በዚህ ጠማማ ሼኽ ተብዬው ዑመር ገነቴ ላገለገለን አልሐምዱሊላህ፣ ወላሂ ርታና በመሞቱም እኔ ሀቂቃ ደስተኛ ነኝ።

ይሄ ነገር ምን እንዳስታወሰኝ ታውቃላችሁ? አራት ለአራት ውይይት ላይ ዶክተር ጄላን የተባለው ሰው ያለው ነገር ነው ትዝ ያለኝ። እነ ኢብኑ መነወር እንደ ሳዳት በየቀኑ ነው የሚሰድቡኝ ያለው ነገር አለ አይደለ? እኔን እየሰደቡኝ ነው ምናምን ያለው ነገር፣ እጅግ በጣም እሱ ነው የታወሰኝ። እነዛኞቹን ፈርቶ ትቷቸው፣ እነዚህኞቹን ወቅሰው ብቻ ላሽ ምናምን ነገር ነው ያለው። ከንተ ነው የሚጀምሩት እያለ ደግሞ እነሱን ለጦርነት ያነሳሳል። እነዚህ ይሳ ምንድን ነው? እነዚህን ዝም ብለሃቸው ማለፈህ ምንድን ነው? እነዚህ ዛሬ አንድ የሽርክና የኹራፋት ራስ የሆነ ወይንም

ላ እፍታና አንታሁን አመሳስለ ለሙፍት ያዘንክ መስለህ በዚህ ቁጥባ ላይ ኤክስፕረስ አደረክ እንጂ ከዚሁ ንግግርህ ግልጽ ነው፣ እነሱን እንደምደግፍ ወይ ደግሞ አንተ እያሽቋለጥ ወይም ሞ እያሽቃበጥክ ነው እንጂ አንተ ውስጥ ያለው እነሱን የመደገፉ ጉዳይ ላይ ነው ማለት ነው። ወይ ደግሞ እንደ ዶክተር ጄላን እንዳለው እነዚያን እንዳይወቅሱ ትፈራለህ፣ አንተ ላይ ቪዲዮ እንዳይሰሩበት ትፈራለህ ማለት ነው። ሌላ ነገር ምክንያት ሊሆን አይችልም። ምክንያቱም በአብዛኛው ክርስቲያኑም እንደዛ ብሎ ዋሃብያ ሶፍያ እንዲ ያደረገው ማለት ነው። እንኳን ሞቱ ያለው ወገን ነው። እኛ ተነስተን ቪዲዮ እንድንሰራ ያደረገን ማን ነው? ውሃቢዎች እንዲህ ናቸው። እኛ ሁላችንም ብናልቅ ወይም ደግሞ ሱፊያው በአጠቃላይ ሙጥጥ ብሎ ቢያልቅ እንኳን ሞቱልን ተገላገል የሚሉ አካላቶች ናቸው ብለን ቪዲዮ የሰራ ነው። እነዚህን ቪዲዮ ሰዎች አይተን ነው። አንተ ግን እነዚህን ሰዎች ምን አልካቸው? ላሻልካቸው በቃ ምንም አልተናገርክም። ስለነሱ የምትፈራው ነገር አለ ማለት ነው፣ ወይ ደግሞ አንተ የእነሱ ቲፎዞ ነህ፣ ወይ ደጋፊ ነህ። አንተ እነሱ እራስህ ነህ፣ እኛ የምናውቀው ነህ፣ እናውቃለን አንተ ማ እንደሆንክ። ነገር ግን ተመልካች ግልጽ እንዲሆንለን ስለምንፈልግ ከዚህ ቁጥባ ላይ በጣም እጅግ ለሙስሊሙ አደጋ የሆነ ሰው እንደሆንክ ማረጋገጥ እንችላለን ማለት ነው። በነገራችን ላይ በዚህ ሰውዬ ጉዳይ ላይ እጅግ በጣም ብዙ ቪዲዮዎችን ሰርተናል ብዙ ማለት ነው። ብዙ እስልምና ላይ የቀጠፈባችሁ ብዙ ቦታ ላይ ያዳለጡትና የወደቀበት ብዙ ለሙስሊሙ አደጋ እንደሆነ የሚያሳዩ ቪዲዮዎችን በደንብ አድርገን ሰርተናል ማለት ነው። በነገራችን ላይ እነዚህን ሰዎች ኤክስፕረስ የሚያደርግ አንድ ቪዲዮ አግኝቻለሁ። ያንን ቪዲዮ ሳልጋብዛችሁ መውጣት እጅግ በጣም ንፉግነት ነው። ስለዚህ ያንን ቪዲዮ ሁላችንም በጥሞና ነው መሃል መሃል ላይ የማሳያችሁ ነገር አለ ቪዲዮውን እስከ መጨረሻው ነው ላሳያችሁ። ሰለላሁ ዐለይሂ ወሰለም አይሁድ ሞቶ ለአይሁድ ያዘኑ ሰዎች ናቸው። እንግዲህ አስብ እሳቸው የምትከተል ከሆነ ማለት ነው እንግዲህ አይሁድ አይሁድ እንግዲህ እሳቸው ሊያጠፋ ቀን ከሌት የሚሰራ አይሁድ ሞቶ እንኳን ለአይሁድ ያዘኑ ነብይ ናቸውና፣ እውነት እነሱ ነው የምትከተል? ወላሂ በል እስኪ እኛ ግን እሳቸው ነው የምንከተለው። አንተ ገንዘብ ነው የምትከተለው። አልሐምዱሊላህ። አላህ ጆተን ያድርጎ ነው የፈጠራችሁ። ያለ ሳንቲም አትሰሩም። ገንዘብ ካለው የትም አሉ የትም አሉ። በቅርብ ስለማጣቸው ነው የምነግራችሁ። በገንዘብ እንደዚህ እንደዚህ፣ ወላሂ እንደዚህ የታሸገ እንደዚህ ብር እዚህ ገደል መክተት ይቻላል። እነሱ እንደዚህ የታሸገ ብር እዚህ ወላሂ ለአዚም፣ ገንዘብ ብቻ ይሆን ምንም ነገር ይሆናሉ። ወላሂ ለአዚም አይሁድ ይሆናሉ። ገንዘብ ካለ ገንዘብ ካለ የትም አሉ የትም ኤቭሪቲንግ። ገንዘብ ብቻ በቃ፣ ሁሉ ነገራቸው ደማቸው፣ ያለ ገንዘብ አይሰራም። ወላሂ ለአዚም ወላሂ ለአዚም አላህ ሻይሌ ነው። ነፍሴ በእጁ በሆነችው ጌታ ስም እምላለሁ፣ ወላሂ ለአዚም ያለ ገንዘብ አይሰራም።

በደንብ ሳንቲም ብቻ። ከዚህ ጋር በተያያዘ በነገራችን ላይ ሁሉንም እንደሚያውቃቸው ለማረጋገጥ ያው እንግዲህ የምታውቀው ከሆነ ቢኒያም የሚገርም ቢዝነስ ማን ነው። ስለዚህ በደንብ አድርጎ ያውቃቸዋል ማለት ነው። በገንዘብ ጋር ብዙ ጊዜ ያነሳቸው ሀሳቦች ለምንድን ነው ከገንዘብ ጋር ተያይዞ እነሱን በደንብ አድርጎ ከኛ የበለጠ እሱ ያውቃቸዋል ማለት ነው። አብሯቸውም ስለነበረ ማለት ነው። እዚህ መልኩ መሪ ፖድካስት ላይ የሱን ፖድካስት እያየው ነበር እና ፖድካስቱን ሙሉ አይቸው ባልጨርሰውም ከገንዘብ ጋር ያለው ግምት፣ ገንዘብን እንዳትከተል የሚያደርጉ ሀሳቦችን ማንሳቱ እጅግ በጣም ተመችቶኛል። ፖድካስቱን የሚጨርሰው ይሆናል። መሪ ፖድካስት ላይ እንደዚህ ተናግሮ ነበር ናቸው ይህ መሪ ፖድካስት የዛ ቢኒያም ነው። ቢኒያም መርካቶ ከሱቅ ተቀጥሮ ከሻጭነት ጀምሮ እስካሁን ኢምፖርትና ኤክስፖርት ላይ ትልቅ እንቅስቃሴ ትልቅ ብዝነስ እና ንግድ ያለው ሰው ነው። ቢኒያም እንኳን በሰላም መጣ። እንኳን ደህና ቆያችሁ ከጉዞ ምንድን ነው? ለአንተ እስካሁን ከመጣኸው ጉዞ ፓዝህን ሴት ያደረገው ጊዜ የቱ ይመስላል? ወር ምንድን ነው ለአንተ? አልፈራህም። እሞክራለሁ፣ የማላቀውን ነገር ለማወቅ እሞክራለሁ። በጣም ሁለተኛ ዲፔንድ አይደለሁም የሆነ ቦታ ላይ በየትኛውም ካልኩሌሽን ቤዜ ገንዘብ አይደለም። ኤክስፔሪንስ ነው። ያው ይሄንን መሀል ላይ ያመጣሁላችሁ ያው እነሱ ሙሉ ቢዝነስ ላይ አይደሉ። አሁን ላይ አሁን ላይ እኮ ሙሉ ቢዝነስ ላይ ናቸው ሚነዱ መኪና ምናምን ያላቸው ቢዝነስ ላይ ናቸው። በፊት ላይ ነበረ ሲያኩ የነበረው አደለ። ስለዚህ በደንብ አድርጎ ያውቃቸዋል ማለት ነው። ይህን ሲናገር የዋሸ ምናምን እንዳይመስላችሁ ሁሉንም ነገር ያቃቸዋል በደንብ አድርጎ ከዙሪያው ላይ ስለነበሩ በደንብ አድርጎ ያውቃቸዋል ማለት ነው። ለዛ ነው ስለ እነሱ ነማ እንደሆኑ ኤክስፕረስ ያደረገበት ወይ ስለተመቼ ነው። ይህን ቪዲዮ ያጋሯቸው። ቪዲዮን እንጨርሰው ምንምን አይነት ሀሳቦች ያነሳል እንየወስኪ

እንግዲህ በዚህ መልኩ ነው ፊሊንጉን የገለጸበት። ወይ እጅግ በጣም ተናዷል ማለት ነው። በጣም ያናደዳል። በነገራችን ላይ ሀሳቦቹን ብታዩቸው ለምሳሌ ፊት ላይ መጥቶ እንኳን ሞቱ ሲል በእጅግ በጣም ያናደዳል። ብዙ ሰው በዚህ አጋጣሚ የእነዚህን ሰዎች ፊትና ወይም ደግሞ ለሙስሊሙ ማህበረሰብ ምን ያህል ጠር እንደሆኑ እያንዳንዱ ሱፊ ወይም ደግሞ እያንዳንዱ ማህበረሰብ የትኛውም ክፍል ይሁን ቢሞት እና እነሱ ብቻ ቢቀሩ ደስ የሚላቸው ወገኖች እንደሆኑ፣ ደስ የሚላቸው ሰዎች እንደሆኑ በደንብ አድርጎ ተረድቷል ብዬ አስባለሁ። እጅግ በጣም ለማህበረሰብ ቤተሰቡ ሆነ ለሀገር ጠር የሆኑ ሰዎች ናቸው ሁሌም እኛ ከመናገር ወደኋላ አንልም እንናገራለን መረዳት ያለበት ሰው አላህ ይሻለ ሰው ይረዳል ካልተረዳም እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ ቪዲዮ እመጣለሁ ኢንሻአላህ ተዓላ ሁሉም ሰው ይህንን ሊያውቀው ስለሚገባ ሼር ማድረግ አትዘንጉ ባረከላሁ ፊኩም ቀጣይ በሌላ ቪዲዮ እንገናኛለን አሰላሙ ዓለይኩም ወራህመቱላሂ ወበረካቱ